ሰላም ጤና ስትልና አድማጮቻችን ከአርጀንቲና ውስጥ የሰዓቱን ዜና እናሰማለን። በቅድሚያም ዋና ዋና ዜና ነው። የተቃውሞ ትችት ኃላፊነትን መወጣት እንጂ በአንዳንድነት አይሆንም ሲሉ ዶክተር ደሳለኝ ጫኔ ተናገሩ። እነዚህንና ሌሎች ትክክለኛ ወቅታዊ ታማኒነት ያላቸው መረጃዎች ታገኙ ዘንድ አብራችን ቆዩ። የተቃውሞ ትችት ኃላፊነትን መወጣት እንጂ በአንዳንድነት አይሆንም ሲሉ ዶክተር ደሳለኝ ጫኔ ተናገሩ። ከትናንት በስቲያ ማክሰኞ በፓርላማ ያቀረብኳቸው ጥያቄዎች በሚሊዮን የሚቆጠሩ ኢትዮጵያውያንን ህይወት የሚለኩት መሰረታዊ ጉዳዮች ላይ ያተኮሩ ናቸው ሲሉ ተናግረዋል። እኔ እንደዚህ ተወካይና ተቃዋሚ ፖለቲከኛነት የመንግስትን ስራ መተቸትና ለህዝብ ጥቅም መቆም ስራዬም ግዴታዬም ጭምር ነው ብለዋል። የምመራባቸው ብቸኛ መርሆዎች የአማራ ህዝብ ልናና የኢትዮጵያን ዘላቂ ብሔራዊ ጥቅሞች ናቸው። ከዚህ በመነሳት ማክሰኞ ዕለት በህዝብ ተወካዮች ምክር ቤት ባቀረብኳቸው ጥያቄዎች ላይ የገዢው ፓርቲ የማህበራዊ ሚዲያ ሰራዊት እና ወዶ ገብ መሸጦ ተቃዋሚዎች ላቀረቡት ሶስት ክሶች ግልጽ ምላሽ ይሰጣለሁ። ይህን የማደርገው የተነሱት ክሶች ክብደት ምላሽ በሚገባቸው በመሆናቸው ሳይሆን አጋጣሚውን በመጠቀም ባቀረብኳቸው በርካታ የፖሊስና የተግበራ ጉዳዮች ላይ የበለጠ ግንዛቤ እንዲፈጥር ውይይት እንዲካሄድባቸው ምልከታዎችን በተብራራ ሁኔታ ለማጋራት ነው ብለዋል። የመጀመሪያው ክስ የአስመራ መንግስት ወኪል፣ አገልጋይና ባንዳነ መባሌ ነው። ይህ ክስ መሰረተ ቢስ ተራ ስምን ማጥፋት ነው ብለዋል። ይህ የፖለቲካ ትችት በባንዳነትና በክህደት ስም ለመምታት የሚደረግ አሳፋሪ ሙከራ ነው። የቤተሰቤ ታሪክ የጀግንነት ታሪክ፣ በላብና በጥረት ሰርቶ የማደር እንጂ በመሸጦነትና በባንዳነት የማደር አንዳችም ነገር የለበትም። አባቴ ወታደር ጫኔ ዳኘው በዘውዳዊ ስርዓቱ፣ ወንድሜ መቶ አለቃ እያሌ ጫኔ የሐረር ጦር ትምህርት ቤት ም ቅና የነብሮ ክፍለ ጦር መኮንን በወታደራዊ ደርግ ዘመን እንዲሁም ሌላኛው ወንድሜ ተስፋ ሚካኤል ጫኔ የሁርሶ ወታደራዊ ትምህርት ቤት አሰልጣኝ በኢህአዲግ ዘመን የሶስቱም የኢትዮጵያን ሶስቱም ኢትዮጵያን በከፍተኛ ጀግንነትና ብቃት ያገለገሉ ወታደሮች ናቸው። ቅድመ አያቶቼ በሁለቱም በኩል ነቀኛ አዝማች ደስታ ብሩና ብላታ ጥሩነ ኪዳኑ እንደ አብዛኛው የጎጃም አማራ ገበሬዎች አርበኞች ነበሩ። ቤተሰቤ ለሀገር ሉዓላዊነትና አንድነት በደም ዋጋ የከፈለ ነው። ባንዳነት ከኔም ሆነ ከቤተሰቤ ታሪክና እሴት ጋር ባንዳ ነው። ስለዚህ ባንዳ ያላችሁኝ ተችዎች ባንዳነት ይኖርባችሁ ከሆነ በዙሪያችሁ ፈልጉ። ከኛ ቤት ባንዳ የለም ነው መልሴ ብለዋል። ለክቡር ጠቅላይ ሚኒስትሩ ያቀረብኩት ጥያቄ አላማው አጣዳፊ የውስጥ ችግሮችን ከማስቀደም ይልቅ የባህር በር አጀንዳን በማስቀደም በውጭ ጉዳይ ላይ ትኩረት ማድረጉን ስልታዊ ስህተት መሆኑን ለማሳየት ነው። ስለዚህ የሀገሪቱ የፖለቲካ ጉልበት በመጀመሪያ የውስጥ ሰላም ግንባታ ላይ እንዲውል አሳስቤያለሁ ብለዋል። ከዚህ በተረፈ እግዚአብሔር ይመስገንና በሙያ የትም ዓለም ሂጄ ሰርቼ ኑሬን ማሸነፍ የሚችልበት የትምህርት ዝግጅት እንዳለኝ በፖሊሲ አውጪነትና ከፍተኛ አመራርም በቂ ልምድ አለኝ። ስለዚህ ኑሮዬን ለመደጎም የየትኛውም አካል ቅጥረኛ የመሆን ግዴታ የለብኝ። ለጊዜው ግን እኔ የባህር ዳር ህዝብና የአማራ የኢትዮጵያ ህዝብ ተወካይ እንደራሴ ነኝ። የምወክለው የኢትዮጵያን ዘላቂ ጥቅም ብቻ ነው ብለዋል። ሁለተኛው ክስ ኢትዮጵያ የባህር በር ማግኘቷን ትቃውም አለ የሚለው ነው። በፓርላማ ንግግሬ ብሔራዊ ጥቅምን ለማስከበር የሚደረግ ማንኛውንም አይነት ዲፕሎማሲያዊ ጥረትን የሚቀበለው ነኝ ብዬ በግልጽ አመላክቻለሁ። የባህር በር ማግኘትን ብሔራዊ ጥቅም መሆኑን እንኳን እኔ ስምንተኛ ክፍልን ያጠናቀቀ የአንድ መስሪያ ቤት ፖስተኛ እንኳን ይገነዘበዋል ብለዋል። ተቃውሞ ያለው የባህር በርን በተመለከተ በጉዳይ ያይ ዘዴ ላይ ነው። መንግስት የባህር በርን እንደ ህልውና ጥያቄ በማቅረብ ሀገር ሀገሪቱን ወደ ጦርነት አፋፍ ላይ እየመራ መሆኑን ተችቻለሁ። የኔ አቋም የባህር በር ጥያቄውን በሰላማዊ ሕጋዊና ሰጥቶ በመቀበል መርህ መሰረት ባደረገ አካሄድ ብቻ መሆኑን እንዳለበት አመላክቻለሁ። አገራችን አሁን በውስጥ ጦርነት ተወጥራ ባለችበት ሁኔታ የውስጥ ዘላቂ ሰላም ማረጋገጥ ሲገባት በባህር በር ስም ተጨማሪ የውጭ ጦርነት ውስጥ በመግባት በዚህ ጉዳይ ሌላ የዜጎች ደምና ሕይወት መክፈል የለበትም ብያለሁ። ጦርነትን የሚጋብዝ አካሄድን መቃወም የአገር ፍቅር እንጂ ባንዳነት አይደለም። በሰሜኑ ጦርነት ወቅት ህዋት የትግራይ ኃይሎችን በወገኖች ላይ ማይካድራን ጨምሮ በተለያዩ ቦታዎች ላይ የጅምላ ጭፍጨፋና የዘር ማጥፋት እና ሁለንተናዊ የጦር ወንጀል በመቃወም አማራ ክልል ውስጥ የተደረገውን ራስን የመከላከል ጦርነት ደግፊ ያለው ግን አልኩራራበትም። በአማራ ህዝብ ላይ የጦር ወንጀል የፈጸሙ የትግራይ ኃይሎች በፍትህ አደባባይ መቅረብ እንዳለባቸው በተደጋጋሚ እንደገለጽኩት ሁሉ በትግራይ በንጹሀን ተጋሮች ላይ በተፈጸሙ የጦር ወንጀሎች ውስጥ የተሳተፉ ማንኛውም አካል በተመሳሳይ በፍርድ አደባባይ እንዲገኝ ይፈልጋለሁ። ስለዚህ ራስን የመከላከል ግዴታ ጦርነት ካልሆነ አባቱ የጦርነት ሰለባ የሆነ ወታደር ልጅ እንደመሆኔ የጦርነት በየትኛውም ምክንያት አልደግ አይደግፍም። ጠቅላይ ሚኒስትሩን በኢትዮጵያና በኤርትራ መካከል ስላረበበው የጦርነት ስጋት ላቀረብኩት ጥያቄ በምላሻቸው የባህር በር ለማግኘት የግድ ጦርነት ውስጥ መግባት የለብንም የሚለውን ነገር አስረግጠው ተናግረዋል። ዛቻውን እንደ ባርጌንጊንግ ሽፍና ዲ የዲፕሎማሲ ቀዳዳ መፍጠር መፍጠሪያ ጫና ማድረጊያ ታክቲክ አድርጌን የተረዳሁት። ሶስተኛው ክስ ሁልጊዜ ትችት ብቻ እንጂ አማራጭ ሀሳብ የለህም የሚሉን ነው። ይህ ሀሳብ አብዛኛውን ጊዜ የፖለቲካ ሀሁ ከማይረዱ የገዢ ፓርቲ ካድሬዎች በተደጋጋሚ የሚነሳ ነው። አንድ ተቃዋሚ ፓርቲ የህዝብ ችግሮችንና ሮሮችን እንዲሁም የመንግስት መንግስትን ክፍተት ማሳየት ዋና ስራው ቢሆንም በጥያቄዎችና በንግግር የግን ከመተቸት ያለፈ ግልጽ አማራጭ የፖሊሲ አቅጣጫዎችን አቅርቢ ያለው። የጸጥታ ጉዳይ የተመለከተው አማራጭ ለአማራና ኦሮሚያ ክልል በወታደራዊ አማራጭ ውጭ የተለየ የፖለቲካ መፍትሄ እንዲፈለግ ጠይቄ ያለው። ከትግራይ ኃይሎች እና ከፋኖ እንዲሁም ከኦሮሞ ነጻነት ሰራዊት ጋር መንግስት የገባበትን ሁኔታ ባርቆ አስተዋይነት በርድ እንዲፈታ ግልጽ ጥሪ አቅርቢ ያለው። የኢኮኖሚ ጉዳይን በተመለከተ አማራጭ የኑሮ ውድነትን ለመቆጣጠር መንግስት አዲስና አስቸኳይ እቅድ እንዲያቀርብ፣ እንዲሁም ወሳኝ ማህበራዊ ወጪዎችን ሳይቀንስ የውጭ እዳውን ለመክፈል ሚዛ ሚዛናዊና የፊዚካል ፖሊሲ እንዲከተል ግፊት አድርጊያለሁ። የውጭ ግንኙነት ጉዳይን በተመለከተ የመንግስት ከፍተኛ የፖለቲካ አቅም የውስጥ የፖለቲካ ግጭቶችን ለመፍታትና ከዜጎች ጋር ዘላቂ ሰላም ለመፍጠር እንዲሆን በግልጽ ጠቁሜያለሁ። የኢህአዲግ የውጭ ፖሊሲ ጠንካራ ጎን የነበረው መርሆ የውስጥ ሰላም የውጭ ስኬት መሰረት ነው የሚለውን እኔም የሚገዛው የውጭ ጉዳይ ፖሊሲ መርህ ነው። እንደ ማጠቃለያ በገዢ ፓርቲ ላይ በማንኛውም ጊዜ የማቀርበውን ትችቴን ለሀገርና ለህዝብ ጥቅም ቁሜ የሚጠይቀው ህጋዊ የፖለቲካ ትችት እንጂ በቅጥረኝነት የመጣ አይደለም። የገዢ ፓርቲ ኃላፊነት የፖለቲካ ትች ድርጅትን ባላዋቂዎች የብሔራዊ ክህደት ክስ ለማኮላሸት ከመሞከር ይልቅ ለቀረቡት ወሳኝ ጥያቄዎች አሳማኝና ተግባራዊ ምላሽ መስጠት ነው። የእኔ የፖለቲካ ስራ ትኩረት ደግሞ በተረዳሁት ልክ የህዝብና የህዝቤን ህልውናና የኢትዮጵያውያን ጥቅም ማስከበር ነው ሲሉ መልስ ሰጥተዋል።